ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብሳልኝ በያላችሁበት ወዶቼ። ዛሬ የሆነ ወሳኝ የሆነ ጥያቄ ተጠይቅ ያለሁኝ እሱን ለመመለስ ነው። ሌላው ነገር ደግሞ ብሩኬ የሆነ ቤት አስታራቂ ሆኖ ተገኝቶ ወይኔ ወይኔ ያስተላለፈው መልእክት እንዴት ደስ እንደሚል ስለሱም ምነግራችሁ ነገር ይኖራል። አንድ እህቴ ግን ወሳኝ የሆነ ጥያቄ ከብሩኬና ከሀይሚ ጋር የተያያዘ ጥያቄ ጠይቃኛለች። ውዶቼ እንደዚህ ወሳኝ የሆነ ጥያቄ ሲኖራችሁ ጠይቁኝ፣ እናወራበታለን፣ እንወያይበታለን፣ አሳብ እንሰጥበታለን። ምክንያቱም ብሩኬና ሀይሚ ዝጋ ሀሳባቸውን ሼር የሚያደርጉን እኛም የተሰማንን ስሜት ለእነሱ ሼር እንድናደርግላቸው ነው። ይሄ ደግሞ ሚዲያ የሁላችንም ነው፣ የአንድ ሰው አይደለም። ሁሉም ሀሳብ ሼር የሚደራረግበት ነው እና አንዷ እህቴ ምናለች መሰላችሁ? ውዶቼ ላይ ሼር እያደረጋችሁ ለቤቱ ደግሞ አዲስ ከሆናችሁ ቤተሰብ ሁኑ እንዳይረሳ ቃልዬ ጥያቄ መልሽልኝ ብሩክ ለምንድን ነው ሀይሚዬን ላንችም ትልቅ ነገር ነው እምመኝልሽ ብዙ ነገር እንደሚሳካ እመኛለሁ ያለው ሀይሚ ፍቅረኛው አይደለችም ወይ ለምንድን ነው ስትል ጠይቃለይ እንግዲህ ሀይሚና ብሩክ ፍቅረኛ ሞች አይደሉም ለማለት በጣም ይከብዳል ከሚያስተላልፉልን ነገር ካለው አብሮነታቸው ካለው ቀረቤታ አንድ ሰው ፍቅረኛ ባይሆን ማለት ነው ስለ ልጅ ልጅ ስለ ነገ ሕይወት አያወራም። ስለ ነገ ሕይወት አያስብም። ነገን አያስብም። አርጅተን እንኳን ቪዲዮ እንሰራለን ያኔ ልጆችም ሊኖሩ ይችላሉ እንኳን ብሏል። አንድ ዓመታቸውን ሲያከብሩ ማለት ነው እና ያ ሁሉ ነገር የሚደረገው እዚ ጋ ፍቅረኛ ሞች ስለሆኑ ነው። እንግዲህ እዚ ጋ በይፋ በሚዲያ ወጥቶ አፈቅርሻለሁ አላላትም። እንደገና ደግሞ ፍቅረኛ ናት የሚለውን ቃል በሚዲያ ስላላወጣው አብዛኞቻችሁ ደግሞ ይህንን ቃል ሁልጊዜም ትጠብቁታላችሁ። እንደዛ ደግሞ እንግዲህ መብታቸው ነው። ላይፋቸውን ፕራይቬት ማድረግ የራሳቸው የግል ሕይወታቸውን በውስጥ ማድረግ መብታቸው ነው። ለምን እንደውም በውስጥ የሆነ ነገር ነው የሚጣፍጠው ውዶቼ። እንደውም ብሩኬ ሀይሚን እንደዛ አፈቅራለሁ ቢል እንደው እመኑኝ፣ እመኑኝ ንፋስም ሆነ ሴጣን ገብቶ እህኔ ብሩኬና ሀይሚ ተለያይተው ነበረ እርግጠኛ ሆኜ የምነግራችሁ ማለት ነው። ነገር ግን እነሱ ፍቅራቸውን በውስጥ አድርገው ስራቸውን ደግሞ አብሮነታቸውን ስኬታቸውን ከኛ ጋር ነው አብረውን እያሳዩ ነው ያሉት። አያችው፣ ፍቅር እንደዚህ ሲሆን ነው የሚጣፍጠው። እና የኔ ውድ በአጭሩ ወደ ጥያቄሽ ስገባልሽ እየመለስኩልሽም ነው ጥያቄሽን ብሩኬ ይህንን ሊላት የቻለው ምንድን ነው? ሀይሚ ብዙ ጊዜ የሆነ ህልም አለኝ ብዙ ነገሮች አለኝ ብዙ ነገር ነው የኔ ሀሳብ ትላለች አደለም? የእሷ ህልሟ ተሳክቶላት ቢያይ አደለም ብሩኬን እኛም ሁላ ያስደስተናል። እና የእሷ ስኬት ለሱ ስለሚያስደስተው ነው። እንደገና ደግሞ የብሩኬ ስኬት ለሀይሚ ያስደስታታል አይደለም። ስለዚህ ብዙ ምንጊዜም ቢሆን ጠንካራ ወንድ አጠገብ ጠንካራ ሴት ታስፈልጋለች። ስለዚህ ተብሩኬ አጠገብ ደግሞ ሀይሚ እየጠንካራለች የጠንካራዋን ፍቅረኛውን እንዲሁም የነገ የአራት ልጆቹን እናት ስኬት እንደ ማየት የሚያስደስተው ነገር የለም። እርግጠኛ ነኝ ብሩኬ፣ እንደውም ከዚህ ጋር የተያያዘ ነገር አንድ ነገር ልጨምርልሽ። ብሩኬ አስታራቂ ሆኖ ኤፍሬም ጋር ተገኝቶ ነበረ። ፍቅረኛው የሰው ወሬ በመስማት በማዳመጥ እሱን ጥለው ሄዳለች ምናምን ነገር እንግዲህ ጓደኛዋን አብልጣ ማለት ነው። ብሩኬ በዚህ መሀል ተገኝቶ ምን አለ፣ እኔ አለ በሀይሚ የሚመጣብኝን ሰው ማንንም አልሰማም፣ ጓደኝነት ሌላ ነው በቃ እንደዛ ነገር ነገ፣ ከኔ ጋር የሚኖረው ማን ነው? ከኔ ጋር የምትኖረው ሌላ ህይወትን ሀይሚናች እንጂ ያ ጓደኘ አይደለም ማለ። አያችሁ እያንዳንዱ ሀይሚን ፍቅረኛ አይደሉም ወይ ወይም አይወዳትም ወይ ለምትሉት ሁሉ ይሄ ራሱ እንደ መልስ ይቆጠራል። ይሄንን ንግግር ከባዶ ሜዳ ተነስቶ እንደዛ አይመልስም። ምክንያቱም ብሩክ ይሄንን በሚናገር ሰዓት ይሄ ሚዲያ ነው እሱ እንደ ፍቅረኛው በያያት ሀይሜ ደግሞ አምነው እንደ ፍቅረኛ ሆና ከእሱ ስር ያለችው ስለዚህ ያ ነገር በውስጥ ባይኖሩ ኖሩ አንደኛ የሀይምን እንጀራ መዝጋት ነው። ምክንያቱም የሀይሚን ሕይወት እንደማበላሸት ነው። ይሄ ባይኖር ኖሮ ማለት ነው፣ ፍቅረኛሞች ባይሆኑ ኖሮ ማለት ነው። ወደ እሷ የሚመጡ ሰዎች ይመለሳሉ ማለት ነው። ስለዚህ ውዶች ከሚደረጉት ድርጊቶች አንጣር ልንረዳ ይገባል። ፍቅረኛሞች ናቸው እና የፍቅረኛን ስኬት ደግሞ የማየት ግዴታ አለው። እሷ ደግሞ ህልሟ የሚሳካላት ትፈልጋለች። አዎ ብሩክ ገንዘብ አለው ማለት ሀይሚም ገንዘብ ሊኖራት ይችላል እኔ ገንዘብ አለኝ ማለት ፍቅረኛ ገንዘብ የለውም ማለት ወይንም ግድ ያስፈልገው ማለት አይደለም ግዴታ ነው የሆነ አብሮነት ፍቅር ትዳር እኮ ህይወት እኮ ያኔ ሸር መደራረግ እኮ ነው ውዶቼ ታዲያ መተጋገዝ እኮ ነው። እኔ የኔ ሌላውን ነገር ተውትና ውዶቼ፣ እኔ ባሌ የእኔን ሀሳብ ካልተጋራ ጭንቀቴን ካልተረዳልኝ ገንዘብ ሰላሳ ጊዜ ሺ ጊዜ ቢኖረው ምን ዋጋ አለው? እኔን ካልተረዳኝ የእኔ ስኬት ካላስደሰተው ማለት ነው። እና እንደዛ ነው በአጭሩ ስመልስልሽ ውዴ። ለማንኛውም ሌላን የምጨምረው ነገር አለ። የአንቺ ጥያቄ የተመለሰ ይመስለኛል። ካልተመለሰልሽ ደግሞ መጠየቅ ትቻለች ሌላም ጥያቄ ካለ ማለት ነው ውዴ። እኔ ደግሞ ለነጠንፌ እንዴት ሆናችሁ? ብሩኬ ከዚህ በፊት ለሀይሚ አይፎን ገዝቶላት አይፎን ገዛላት ስትሉ ነበረ። መቶ ሺ መቶ አምሳ ሺ ይመስለኛል የአይፎን ስልክ የተገዛው ማለት ነው እና አልሰማችሁም ወይ ማለት ፈልጋለሁ። እነጠንፌ አልሰማችሁም ወይ? ብሩኬ ኮ በሚሊየን ደርድሮ መኪና ገዛ ለሀይሚ ለመቶ ሀምሳ ሺህ ስልክ ስትጨነቁ ሚሊዮኖችን ደርድሮ ስልክ እንትን መኪና ገዛ። እንዴት ሆናችሁ ነጠንፌ? አያችሁ ሀይሚን ሰፕራይዝ ለማድረግ እንዴት እንደሆነ። ሀይሚዬ ደግሞ አትበገረዋ ማለት ነው። አበባ እንኳን ሲሰጣት እንደዚ ቆሞ እንዲሰጣት አልፈለገችም። በስነስርዓት ተንብርክኮ እንዲሰጣት ነው ያደረገችው። አያችሁ አደለ ሀይሚ በግብሮ አትደራደርም፣ አትደራደርም ልዕልቷ። ከሚባለው በላይ ደግሞ ሀይሚ በጣም ነው የምትወደው ብሩኬን። ብሩኬ ራሱ አሁን በጣም ነው ሀይሚን የሚወዳት በጣም እያስታወቀበት ነው። በፊትም አይወዳትም ማለት አይደለም፣ ይወዳታል። ነገር ግን እንደዚህ ይሆናል፣ ሌላ ባይራር የወጣ ነገር የለም ገባቸው። አሁን ግን በቃ የሆነ በጣም እንዲሁ የሚዋደዱ ምናምን ነገር እዛ ጋር ግልጽ የሆነ ነገር ነው ያስታውቃል፣ ሁለቱም ጋር ማለት ነው። እና ብዙም ያትናደዱ እነ ጠንፊዎች ቃስ እያላችሁ ተናደዱ፣ ታረጃላችኋል። ያለ እድሜያችሁ ማርጀት የለባችሁም። እና ውዴ ደግሞ በጣም ከፍቶኛል ምናምን ያልሹው አይክፋሽ፣ ፈታበይ ውዴ። እግዚአብሔር ነው ሁለቱን ልጆች ያገናኛቸው። እግዚአብሔር ያገናኛቸውን ደግሞ ምንም ሊለያቸው አይችልም። ውዴ ብሩኬና ሃይሚ በጣም ጥንቁቅ ናቸው። እንደዚህ ሚዲያ ላይ የግል ሕይወታቸውን ማውጣት አልፈለጉም፣ እኔ እንደተረደውቴ ማለት ነው። የነገ እንትናቸውን ማውጣት አልፈለጉም። ስለዚህ በቃ ደግሞ ደግሞ መብታቸው ነው። እንደውም ደበቅ የተደረገ ፍቅር ነው የሚጣፍጠው። ስለዚህ ብዙም አትከፉ ውዶች፣ የፈታ በሉ ሃይሚ ፈገግ ስትል እናንተም ፈገግ